ተላቹ አሮን አለው። እንግዲህ እኒህ ሰዎች እኛንም ሹመን እያሉ ስለሚያስቸግሩ ክነት ከቤትህ እንዳይወጣ ምልክት ልስጥህ አለው። ምን ልስጥህ አለው? እስቲ ንገሩኝ። ምን ልስጥህ አለው? እንግዲህ ክነት ካንተ ቤት ነገድ እንደሆነ ምልክት ልስጥ። ታዲያ ምን ላድርግ ሲለው ወንድምህ ሙሴ የአስራ ሁለቱ ነገደ እስራኤል በትራቸውን በትራቸውን ሁሉ ሰብስቦ በቀዳማይ ሰዓተ ሌሊት ከቤተ መቅደሱ ወስዶ ያስገባው፣ የአስራ ሁለቱን ነገድ በትራቸውን ሰብስበ ወስዶ ያስገባው። በቀዳማይ ሰዓተ መዐልት ቀድሞ ጠዋት ላይ ነግ ላይ ደግሞ የአስራ ሁለቱን ነገድ በትራቸውን ጠዋት ያውጣው፣ በዚያ ምልክት አሳይሃለው አለው። ሙሴ ይህን አደረገ። የሌዊ በትሪ አሮን በትር የአባቱ የሌዊ በትር ነበረች። ያችን ጨምሮ የአስራ ሁለቱ ነገድ እስራኤል በትራቸው ከመቅደሱ ገባ። የሚገርመው በአንድ ቀን ሌሊት ስንት ቀን ያደረ? አንድ ቀን አደረ። ማታ ገብቶ ጧት ላይ አሮን ሲገባ ግን የአሮን በትር ሳይተክሏት ተተክላ። እስቲ ሳይተክሏት ተተክላ እስቲ በሉ አሁን በትሩ ሁሉ እኮ ተጋድሞ ነው የቀም የተቀመጠ ግን ምን ተብላ ተገኘች? ሳይተክሏት ምን ብላ ተተክላ። ይሄ ድንቅ ምስጢር ነው። ማንም የተከላት የለም። ከበትሮቹ ጋር ነው አብረ የተቀመጠችው። ግን እርሷ ሳይተክሏት ተተክላ፣ ውሃ ሳያጠጧት ለምልማ፣ አፈር ሳያስታቅፏት አብባ አፍርታ፣ ሳይታረምላት፣ ሳይኮተኮትላት ከወደ ሰማይ ዝናብ ሳይዘንብላት። ያለ ዝናብ የሚበቅል ተክል፣ ምን አይነት ግሩም ተክል ነው! የአሮን በትር አፍርታ አብባ ተገኘች። ምን ብላ ተገኘች? አፍርታ አብባ ተገኘች። አያችሁ፣ ያቺ የአሮን በትር የአሮን በትር አስራ ሁለት ሰዓት ነው በቤተ መቅደሱ የቆየችው። የአሮን በትር 12 ሰዓት ቆይታ አብባ ፍሬ አፍርታ ተገኘች። 12 ፍሬ ነው ቢሉ 12 ሐዋርያት ምሳሌ ነው። አንድ ፍሬ ነው ቢሉ የክርስቶስ ምሳሌ ነው። 12 12 ሰዓት በመቅደሱ መቆየቷ፣ እመቤታችን በቤተ መቅደስ ስንት ስንት ዓመት ነው የቆየችው? ስንት ዓመት ነው የቆየችው በቤተ መቅደስ ከመ ዘነበርኪ ዐሠርተ ወክልኤተ ዓመተ እንዘ ትትናዘዚ ምስለ መላእክት ሲትየኪኒ ስትሕይወት ውጡ! መጠጥሽ የሕይወት መጠጥ ምግብሽ የሕይወት ምግብ ሆኖልሽ፣ የምድር ጎረምሶች ሳይሆኑ ሰማያውያን መለት እያጫወቱሽ፣ እያረጋጉሽ፣ እያጽናኑሽ በቤተ መቅደስ ኖርሽ ይላታል። በትሯ የድንግል ማርያም ምሳሌ ናት። አያችሁ ሳይተክሏት የተተከለች ውሃ ያልጠጣች ማለት ደግሞ ያች በትር ውሃ ሳያጠጧት አበባን እንዳብት እንዳስገኘች ድንግል ማርያም ደግሞ የወንድ ዘር ሳትቀበል የወንድ ዘር ሳይፈስባት ሳያገኛት ንጽሕት እንደሆነች ቅድስት እንደሆነች በድንግልና በድንግልና ፍሬ ሕይወት ክርስቶስን ጸንሳ ለመገኘቷ ምሳሌ ነው። እየሰማችሁ ነው። ስለዚህ ያቺ በትር ያቺ በትር የድንግል ማርያም ምሳሌ ናት። በትርአር ወን እንተሰረጸጥ ዘእን ቀይዋ ማዬ ከመሀ አንቲኒ ብሎ ምንድ ነው ወላድተ ክርስቶስ አደለ ውሃ የሳያጠጧት ሳይተክሏት የተተከለች ውሃ ሳያጠጧት ውሃ ዘራ ወራዙ ሳያገኛት የህይወት መጠጥ ክርስቶስን ያስገኘች ዘራ ወራዙ ሳያገኛት የሕይወት ፍሬ ክርስቶስን ለዓለም ያፈራች ይቺ ከእሴይ ስር የተገኘች በትር ናት።